የበተለይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች የተስተካክለዋል። በመጀመሪያ እንደ ሴት ለደረሰብሽ ነገር ከልብ አዝናለሁ። አያም ሶሪ፣ እህት ሄርሜላ በመቀደል አብርሽ፣ ምንድን ነው የሚያሽለጠልጥክ? ምንድን ነው እንደዚህ የሚያደርግክ? ምንድን ነው እቺ ሴት አላማዋ ትዳርክና ቤትክን ለመበተን ነው። እንዲ አንተ ወደ ሚስትክ ስትሄድ ልጅክን ለማስገረዝ ሆድ ብሷ ዛሬ እያለቀሰች መጣች። እንዲህ ለእሷ ብለ ከአንተ ትዳርክን ህይወትክን ልትበትን ነው ወይስ ምንድን ነው አላማክ? ለምንድን ነው ቆፍጠን የማትለው? ለምን ይከፋታል? ምንድን ነው ችግሯ? ምንድን ነው ካንተ የምትፈልገው? ለምንድን ነው ማጠይቃት? እንደ ሴት ውስጧ የተሰማት ፊሊንግ ፍቅር ውስጥ እንዳለች ተረድቻታለሁ፣ ግን በዚህን ያክል የሰውን ባል እኔ በሰው ባንቺ ይደርሳል የምትሉ ልትኖሩ ትችላላችሁ፣ ኮመንት ላይ በእኔ አይደርስም። የሰው ባል የሰው የሆነ ነገር መመኘትም ማየትም ኃጢያትም ሀራምም ነው። ገባችሁ? እቺ ሴት አብርሃምን ወደዋለች። እናንተን ካገኘው በኋላ ብዙ ነገር ተስተካክሎ ነበረ። እሺ ከዛ ሴርሜላ ግን በቃ እንዴ! እንዴት አይስተካክልልሽ? የሰው ህይወት እኮ አበላሽተሽ እኮ ነው ያንቺ ህይወት ተስተካክሎ የነበረው። ልጁ ገና አሁን ትንሽ ወደ ሚስቱ ወደዚች አራሷ አራሷ አታሳዝንሽም? አራስ እኮ ናት። አራስ ሴት ጥሎ እኮ ነው ወደ አንቺ ጋር ሲንዘላዘል የነበረው። አቶ አብርሽ ደግሞ ዛሬ ራሱ እንዴት ነው የሚሽለጠለጠው? ራስክን አስገብር። አንተ ባለትዳርነክ። ለዛውም የልጅ አባት እንዴ! አንተ እስከዛሬኛ ባለትዳርነት ስንል ነበር አደለ? ለዛውም የልጅ አባት ነክ። አሁን ደግሞ የልጅ አባት ነክ። ትንሽ እንኳን አራስ ቤት ውስጥ የተቀመጠችው እዛ ወስደክ እናቷ ቤት ያስቀመካትን አራስ አታሳዝንክም? ይኖ ይሄን ቪዲዮ ስታይ ዝም ብላ ምንም አይነት ፊሊንግ የማይሰማት ይመስልሃል? ምንም ስሜት የሌላት ይመስልሃል? ሩታ እንዴ እኛ ሁሌ ስለ ሩታ መጮህ አለብን። ሁል ጊዜ እኛ ስለ አራሷ መጨነቅ አለብን። አንተ እኮ ባሏ እኮ ነክ። ህጋዊ ባሏ እኮ ነክ። እንዴ እንዲህ ነው የልጅ አባቷ እኮ ነክ። ትቀልዳለህ እንዴ? ምን አይነት ቀልድ ነው እየቀለድክ ያለው? ንገራት፣ አስረግጠ ምን እንደምትፈልግ ጠይቃት። የምን እየመጡ መነፋረቅ ነው? እኔ አቋሜ አንድ ነው። ዛሬ ስላለቀሰች እያለቀሰች ስለመጣች አንዳንዶቻችሁ ትሽለጠለጣላችሁ። አሁን ሄዳችሁ ኮመንት ላይ አይዞሽ። የሰው ነገር አትመኝ። የሰውን ባል አቲ፣ የሰው ባል የሰው ነው። ምንም በቃ የሰው ባል የሰው ነው። የሰው ጌጥ አያደምቅም አይደለ የሚባለው? ምንድነው? የሰው ጌጥ የሰው አያደምቅም ነው የሚባለው። አባባል አለ። ምን ያደርግልሻል እንዲ? አብርሽ፣ ላንቺ አይሆንም። የልጅ አባል ነው። እንዴ ባለትዳር ነው። ሪል ታውቃለች እኮ ሩታ እና እሷ እኮ እስክ ስቴል እንዳልተለያዩ እኮ ታውቃለች። ፎር ዋት ሪዘን አንቺ ዛሬ እየመጣሽ ብቸኝነት፣ አንተን ካገኘው በኋላ ብዙ ህይወቴ ተስተካክሎ ነበረ። እንዴ ህይወትሽ እኮ የተስተካከለው እኮ የሰው ህይወት አበላሽተሽ እኮ ነው። የሩታ ህይወት ተበላሽቶ እኮ ነው ያንቺ ህይወት የተስተካከለው። እንዴ እኔ በጣም ብዙ ነገር እንድናገር አታርጉኝ። እንዲህ አንተ ደግሞ በቃ ለምንድ የምትሄጂው አትሄጂ። እኔ በጣም አዝኛለሁ። አይ አይክፋሽ፣ አንቺ ብቻ ደስተኛ ሁኝ፣ ሁሌ ከጎንሽ ነኝ፣ እንረዳሻለን። የምን ማለቅለቅ ነው የምን ማጨብጨብ ነው? እንዴ እቺ ሴት ነገ ቀጥ ብላ ሻንጣዋን ጓዟን ምኗን ጠቅልላ ቤት ውስጥ መታ፣ ሩታ የደከመችለትና የለፋችበት ቤት ጎዝጉዛ እንድትቀመጥ ነው። እንዲ የምትፈልገው ምንድን ነው አላማክ? አቶ አብርሽ በዚህ ልክ እኔ አንተ መናገር አልፈልግም። ግን እንደ ሴት ግን ሩታ ላይ ቁማር ሲቆመርባት እያየው ዝም ማለትም አልችልም ይኖ ሩታ አራስ ናት እንደፈለገች ወታ መናገር አችልም እንደፈለገች ማድረግ አችልም በቃ ትጥፊ ቤቱ ቤትሽ ነው ነይ ምናምን ነው እንዴ እውነትህን ነው ማነው ቤቱ ቤቷ ያደረገው? ሂሳብ ትወራርዳለ ከሩታ ጋር ቀልድ ብሎ ነገር የለም እንዴ አራስ ሆና ተቀመጠች እንጂ ምን ቆምጣ የተቀመጠች መሰለ እንዴ ትመጣለች እኮ እንዴ ትመጣለች፣ ከአርባ ቀን በኋላ ልጇን ይዛ ትመጣለች። ዩሹር ረ በጣም ነው የገረመኝ የእሱ መሽለጥለጥ አብርሽ ማዘን አብሯት ሊያለቅስ እኮ ምንም አልቀረውም። በቃ ከፋው እኮ፣ ክፍት ነው ያለው፣ አይታችቷል። ክፍት ፊቱም እኮ የጣለው በጣም ውስጡ፣ በቃ ሌላ ነገር የተፈጠረ ነው የሚመስለው። እንደዚህ ለእሷ ከምታዘን እስኪ ለሩታም አንዳንዴ ይዘንላት እንደ ሴት። አይፊል ሳድ እንደ ሴት አዝኝላት አለው ያዘንኩላት፣ ግን የገባችበትና እያሰበች ያለችው እየጀመረች ያለችው እየሄደችበት ያለው መንገድ ግን እንደ ሴት ደግሞ አይሆንም። በቃ አብርሽ የሩታ ባል ነው። የምንም መሽለጥለጥ የለም። ግርጹን አስረግጬ ነው የምናገረው። ከፈለጋችሁ ኮመንት ላይ ዛሬ ስደውኝሽ ፈቅጄላችኋሉ። እጥብ አድርጉኝ፣ ፎቶዬንም ካገኛችሁ እንዳውም ታገኙኛላችሁ። ፎቶ እኮ አለኝ። ፕሮፋይል ኦረዲ የራሴ ፎቶ ነው። እጥብ አርጉኝ ከፈለጋችሁ የፈለጋችሁትን አርጉኝ፣ ዛሬ ፈቅጄላችኋለሁ። ግን እኔ በሩታ አልደራደርም፣ በጀግናዋ አልደራደርም። ስንት ዋጋ ከፍላ ስንት ነገር አርጋ እዚህ ህይወት ላይ ያቃናችሁ ስንት መስዋዕትነት ከፍላ ያቃናችሁ ህይወቷ አንዷ ከትላንት ወዲያ መጥታ ትላንትና ያልደከመችለት ያለፋችለት ህይወት ላይ ዘው ብዬ ገባለሁ ስትል ዝም ብዬ አላየም። ሩታ እራሷ በአፏ ወታ እኔ ከዚህ በኋላ ከአብርሽ ጋር ላይ ነገር ጨርሻለሁ። እንደፈለገ ይሁን። ማናችሁም አብርሽ እንዳትናገሩ ስትለኝ አልናገረውም። እንደሴት ግን ወልዳ የተቀመጠችን አራስ እዛ ጋር አስቀምጦ እዚህ ደግሞ አዲስ አበባ መጥቶ ከዚች ጋር አሸሸ ገዳሜ ሲባል ደግሞ ዝም አልልም። ታልቅሳ እያለቀሰች ሲሆን እሱ ሊያለቅስ ምንም እኮ አልቀረውም። አይታችሁታል። አብርሽ እኮ ሊያለቅስ ደቂቃ እኮ አልቀረውም። በቃ እየዬ ሊል እየዬ እየዬ በቃ ሊያለቅስ አንተ አይደብረህም እንዴ? ምን ጉድ ነው? እኔ ጋይ ዛሬ ካጠፋሁባችሁ በጣም ይቅርታ አርጉልኝ። በጣም ብስጭት ስላልኩኝ ስለተናደድኩኝ ነው። እሺ ውዶች፣ ምክንያቱም ሁኔታው የሚያናድድ ሁኔታው የሚያበሳጭ ነው። እንደ እንደ ሰው እኮ ስናስብ እኮ ሩታ እኮ ሩታሄ አይገባትም፣ ለሩታሄ አይገባትም። ሼም ነው። የሚደብር ነገር ይደብራል። የእውነት ሲሬስ፣ አሁንም ቢሆን አስተካክል፣ ከህይወትክችን ሴት ለማራቅ ሞክር አንተ የራስህን ህይወት ለመምራት ለመምራት ሞክር ለራስህ ስትል ወደ ህይወትህ ብትመለስ ይሻልሃል ይሄ ነው ልልከ የምችለው ንገራት አስረግጠ አንተ ባለትዳር ነክ የልጅ አባት ነክ ባይዋጥልክም የልጅ አባት ነ ዛሬ በቃ ወስኛለሁ በቃ ጋይስ አስተያየታችሁን ስጡ እኔ ጥፋት ካለብኝም ጻፉ ንገሩኝ እታረማለሁ ጥፋት ካለብኝ እኔ ቅርታ ጠይቃለሁ ግን አልወድም ሴት ልጅ ስትጠቃ አልወድም ሩታ ስትጠቃ አልወድም በቃ